ሰላም ውድና የተከበራችሁ ያዜቴ ቤተሰቦች እንዴት ናቸሁ? ሰላማችሁ ብዝት ትረፍረፍ በለለኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንግዲህ ነገሩ ማለት ነው እስከ መጨረሻ ድረስ እዩት ማለት ነው አስገባላችኋለሁ። በሽምግልና ይለቅ እየተባለ ነው ማለት ነው፣ ሽምግልና ሊያዝ ነው። ያሳዝናል አደል? አሁን የቲክቶክ ሽማግሌ ውጤታማ ሆነዋል፣ ውጤታማ ሆነዋል። ሀቅ እያስመለሱ ነው፣ ይህም ይመለሳል። ለምንድን ነው የምትገዳደሉት? ምኑ ናት እና በሽምግልና እንግዲህ ማለቅ አለበት የሚባል ነገር መጥቷል። ብዙዎች አሳልፋችሁ አትስጡት፣ በሽማግሌ ላይ ይለቅ እየተባለ ነው። ምክንያቱም ይሄም የወንድማማቾች ልጆች ናቸው። እዚህ ጋር ብሬክ። ስለምንድን የደበቀ ስለሱ አሟሟት የሚባለው ያ አንደኛ ያጎት ልጅ ነው ገዳይ ያጎት ልጅ ነው። የወንድማማቾች ልጆች ናቸው። ሲቀጥል አልተያዘም። አሳልፈው ሊሰጡት ያልፈለጉት እዛ ኢትዮጵያ ያሉት ደግሞ ልጃቸው እንደሞተ የቴዲ ቤተሰቦች ቴዲ እንደሞተ እንጂ ማን ይግደለው ምን ይግደለው የሚያውቁት ታሪክ የለም። ሚዲያ ላይ ነው የሚወራው። አልተነገራቸውም። ለዛ ምን በዚህ ነው ወይስ በዚህ ነው ወይስ ምንድነው? ሰላማት ምኑ ትብሉናችሁ ነው ምን አገኛችሁ አረና ትከበር ፍትህ ለእናቶች ፍትህ ለእናቶች ሪያድ ያላችሁ ወንጎች ተረጋጉ እዚህም አላችሁ እርግጥ እዚህም አላችሁ እባካችሁ ቦክስም አለ ውጥ የሚባለውም ነገር አለ ቀበቶን ፍትታርጎ ይገረፋል ዘላችሁ ግድያ ድረስ የምትሄዱ ስለምንድን ነው ምን አግኝቷቸሁ እንደው ምን ሆናችሁ ነው? ዘመዶቻችን እንደው ምንድነው? ወደፊት እስ እንዴት ነው የምንሆነው? ሆነው አሪበሩ ሴት ሪበይ ሲእናት ሆኛለሽ ነገ እያንዳንድሽ እናት ሆኛለሽ። እያንዳንዳችን ቤታችን እንዳንኳኳ እፈራለሁ እኔ ፈራለሁ እኔ ፈራለሁ እኔ ፈራለሁ። ይሄን ሁሉ በረሃ ተንከራተው መጥተው የሚገደሉት ለምንድን ነው መንግስት ስገድ የሳውዲ አረቢያ መንግስት ይገላል ትላላችሁ? እናንተም ማን ይፍረድባችሁ። ታዳ ወንድም ለወንድሙ እየተገዳደለ፣ ኧረ ጉድ ነው፣ ኧረ ጉድ ነው። ሁሴትማ ሱረት አዳመጣች ትልቃላችሁ ቀርማችሁ። ስለዚህ ይሄ ሰውዬ ወንጀሉን እንዳይፈረድበት ታደርጋላችሁ ማለት ነው።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 ማንን ውክልና ሰጥተው ነው? ጉዳዩ በምን እጅ ታይቶ ነው የዚህ ልጅ ሬሳ የሚወጣው? እስኪ እስኪ በምንኖርበት ሀገር እንቀጠ እስካሁኑ ድረስ በዛ ነው በዚህ ነው የሞተው ተብሎ የተነ ረው መረጃ የለም ነበረ። መሞቱን ብቻ ነበር ስንሰማ የነበረው። ምክንያቱ ምንድን ነው ብለን ሁላችንም የጠየቅን ነበር። አሁን ላይ ብሬክስ ሀበሻ በምን ምክንያት እንደ ሞተ የፌስቡክ ፔጁ ላይ ይለጥፉታል። እሱን የማነብላችሁ ይሆናል። እንግዲህ በቃ መሞቱ ተረጋግጠዋል ማለት ነው። በጣም ነው የሚያሳዝነው። እረ ያንተንስ ሞት እረ ያንተ ሞታምኝ መቀበል ይከብደኛል። ቴዲዋ ለወላጆች ብቸኛ ወንድ ልጅ ያለው እሱ ብቻ ነበር ስንትልም የነበረው ሳቂታው ቴዲ በአጭር አስቀሩብን ጨካኞች። በሰው ሀገር ምድር በአሰቃቂ ሁኔታ እንዳይተርፍ አድርጎ ህይወቱን እንዲያልፍ አድርገዋል። ቴዲ ፈጣሪ ስፈጥርህ እኮ ሰው ሊያስቀይም ይቅርና ላለጠፋው ጥፋቱ ራሱ እሺ ይቅርታ ብሎ ስቆማ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 ሰላም ውድና የተከበራችሁ የዚቴ ቤተሰቦች እንዴት ናቸሁ? ሰላማችሁ ብዝት ተረፍረፍ በለለኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንግዲህ ነገሩ ማለት ነው፣ እስከ መጨረሻ ድረስ እዩት ማለት ነው። አስገባላችኋለሁ። በሽምግልና ይለቅ እየተባለ ነው ማለት ነው። ሽምግልና ሊያዝ ነው። ያሳዝናል አደል። አሁን የቲክቶክ ሽማግሌ ውጤታማ ሆነዋል፣ ውጤታማ ሆነዋል። ሀቅ እያስመለሱ ነው። ይህ መለሳል። ለምንድን ነው የምትገዳደሩት? እና በሽምግልና እንግዲህ ማለቅ አለበት የሚባል ነገር መጥቷል። ብዙዎች አሳልፋችሁ አትስጡት፣ በሽማግሌ ይለቅ እየተባለ ነው። ምክንያቱም ይሄም የወንድማማቾች ልጆች ናቸው። እዚህ ጋር ብሬክ ስለምንድን የደበቀ ስለ እሱ አሟሟት የሚባለው ያ አንደኛ ያጎት ልጅ ነው ገዳይ። ያጎት ልጅ ነው፣ የወንድማማቾች ልጆች ናቸው። ሲቀጥል አልተያዘም። አሳልፈው ሊሰጡት ያልፈለጉት እዛ ኢትዮጵያ ያሉት ደግሞ ልጃቸው እንደሞተ የቴዲ ቤተሰቦች ቴዲ እንደሞተ እንጂ ማን ይግደለው ምን ይግደለው የሚያውቁት ታሪክ የለም። ሚዲያ ላይ ነው የሚወራው። አልተነገራቸውም። ለዛም ነው ብሬክስን የተቆጠበ ትክክለኛውን ነገር መናገር። ቴዲ የገደለው እንደዚህ ነው ለማለት የከበደው እዛም ኢትዮጵያ ያሉት ደግሞ እንዳይገዳደሉ ነው። ወንድምና ወንድሞች ማለት ነው ወንድማማቾች በዛም የተነሳ ብሬክስ አፍኖታል። መሞቱን ብቻና ና አስክሬን ወደ ሀገር እንዲገባ ነው፣ ሌላ ነገር አልፈለገም። ገብቷችኋል። ይሄ ሚያጎት ነው። ይሄ ሚያጎት ነው። ስለዚህ ግራ የተጋባ ነገር ስለሆነበት ነው ብሬክስ ይሄን ነገር ይፋ ያላደረገው። በብሔር ቢሆን በሌላ ነገር ቢሆን ይወጣ ነበር፣ ይፋው ማለት ነው። ማለት በግልጽ ሌላ ሰው ቢገለው ባዕድ ቢገለው ይወጣ ነበር። ይሄ ለምንድነው? ዘመድ ስለሆነ ነው። ገዳ ይሄ ነው። እዚህ ጋር መነጽር ያደርገው የምታዩት ወይ ነው ያማል። በጣም የእውነት በጣም ነው የሚያሳዝነው። አብሮ የበላ አብሮ የጠጣ፣ አብሮ አደግ ወንድም እንደዚህ ሲያደርግ በጣም ነው የሚከብደው ከምንም በላይ እና ለዛም ነው ግራ የተጋባው። መፍረድ አይቻልም ማለት ነው በብሬክስ ላይ አሁን የቴዲ ቤተሰብ ቴዲ ሙቷል። ሰው ገድሎታል። ማን የገደለው ሰው ነው የተባለ እንጂ አልተነገራቸውም። ወንድሙ እንደገደለው አልተነገራቸውም። እዛ ኢትዮጵያ ያሉት ግን ሚዲያ ላይ እየተወራ ስለሆነ በእርግጠኝነት ይሰማሉ። በጣም የሚያሳዝንና ልብ የሚሰብር ነገር ነው አደለ ነገርየው። ስለዚህ በሽምግልና ይያዝ እየተባለ ነው። አሳልፈው ለህግ ሊሰጡ አልፈለጉም። ግን ለህግ መሰጠት አለበት። የገደለ ይገደል ነው ይገደል አይደለም፣ ያጎት ልጅ ለምን ወንድም የናት ልጅ አይሆንም? መገደል አለበት። እኔ ይሄንን ነገር እደግፋለሁ ማለት ነው። እንዴ ለምን ይሄን በጠዋቱ ቅጥፍ ካደረጉት በኋላ በዛ ላይ በማይረባ ነገር በጥቅም በሴም ካርድ በውሃው መሸጫቸው ሴም ካርድ በሱ ቢጠፋስ አይገዛም ወስዶት እስከሆነ በሽማግሌ ላይ አያዝም፣ በሰው አያዝም እና ለዛ ነው እየተደባበቀ ያለው። አሁን በሽምግልና እንዲያልቅ እየተባለ ነው። አሁን እንግዲህ እስክሬን መሄድ አይቻልም። እንዲሁም ብሬክስ ያስተላልፈውን መልእክትም አስገባላችኋለሁ። የብሬክስንም አዳምጡት። እሱ ያለው ያው ገንዘብ፣ ቴሌግራሙን ተቀላቀሉ፣ ና ገንዘብ እናዋጣ፣ አስክሬን ይሄድ ነው። ሰዎች ደግሞ መሄድ የለበትም ለምን ተደበቀ? የአገዳይ መያዝ አለበት። የፈለገ ወንድም ሆነ ምን ሆነ የቴዲን ደም መመለስ አለበት። ውነት ነው መመለስ አለበት። አገር መግባት የለበትም አስክሬኑ። እንደዛ ከሆነ ይቆይ አንዴ ሞቷል፣ ከዚህ በኋላ ይነሳም ግን፣ ይቀመጥ ፍሪጅ ውስጥ ነው የሚቀመጠው። ክፍያ የለውም ተብሏል። ለአስክሬኑ የሚቀመጥበት ክፍያ አይከፈልም። ስለዚህ ይሄ ነገር እንደዛ ስለሆነ ይሄ ልጅ መያዝ አለበት፣ ለህግ መሰጠት አለበት። እኔም በዚህ ነው ምስማማ በጣም ነው ያናድደው። በጣም ነው የሚያሳዝነው እና ለዛም አፍኖታል። ብሬክስ የገለጸው ነገር እዚህ ጋር አሰማችኋለው። በጽሁፍ እንደዛ ነው፣ እንዲህ ነው ብሎ አልተናገረም። ወንድሞ ሞተው ምን ይበሉ? ገዳይ ማን ነው? ወንድም። ሟች ማን ነው? ወንድም። ምን ከምን ያድርግ? ኢትዮጵያም ያሉት ይገዳደላሉ። ለዛም ነው ሚስጥሩ ሲሸፈን የነበረው ግን ያው የኢትዮጵያ ህዝብ ታውቃላችሁ፣ አፍርጠውታል። ሚዲያ ላይ ወጥቷል። ኧረ በስመ አብ እውነት ከባድ ነው። ያም አል በጣም ያሳዝናል። እንደዚህ ቅጥፍ ወንድምን መብላት ውይ፣ ለጥቅም ለገንዘብ ተብሎ